አንድ ሴት የወር አበባ ካየች በኋላ የማርገዝ እድሏ ከፍተኛ የሚሆነው በየትኞቹ ቀናቶች ናቸው? ብዙ እህቶች በዚህ ጉዳይ ላይ የተሳሳተ ግንዛቤ ወይም የተሳሳተ ስሌት አላቸው። በዛሬ ቪዲዮ ሳይንሳዊ በሆነ መንገድ አንድ ሴት የወር አበባ ካየች በኋላ ለእርግዝና የተመረጡት ቀናቶች የትኞቹ ናቸው በሚል ዙሪያ ላይ እንነጋገራለን። የሚታወቀው አንዳንድ ጥንዶች ከተጋቡ በኋላ አንድ አመት ሁለት አመት አልፏቸው ልጅ ላያገኙ ይችላል። ወይም ደግሞ ሌሎች ጥንዶች የመጨረሻ ልጃቸውን ከወለድን ሶስት አመት አራት አመት አለፈን ልጅ ልናገኝ አልቻልንም ይላል። ታዲያ ተፈጥሯዊ በሆነ መንገድ የማርገዝ እድልን ለማስፋት ሌሎች ችግሮች እስከሌሉ ድረስ በየትኞቹ ቀናቶች ላይ ግንኙነት ማድረግ የማርገዝ እድላችሁን ሊያሰፋላችሁ ይችላል። በዛሬ ቪዲዮ ይህንን እንመለከታለን። እንግዲህ በመጀመሪያ ደረጃ አንድ ሴት የወር አበባ ካየች በኋላ የማርገዝ ዕድሏ ከፍተኛ የሚሆኑትን ቀናቶች በሚገባ ለማስላት የወር አበባ ዑደቷን በሚገባ ማስላት ይኖርባታል። የአንድ ሴት ልጅ የወር አበባ ዑደት በአጠቃላይ በአራት ምድቦች ከፍለን ልንመለከተው እንችላለን። የመጀመሪያው መንስትራል ሳይክል የምንለው ነው። ይህ ማለት ምንድን ነው? አንድ ሴት የወር አበባ ካየች በኋላ የወር አበባ እስኪሄድ ያለው ቀን ሂደት ማለት ነው። ለምሳሌ ከሶስት ቀን እስከ ሰባት ቀን ሊቆይ ይችላል። ሁለተኛው ፎሊኩላር ፌዝ የምንለው ማለት ነው። አንድ ሴት የወር አበባ ማየት ከጀመረችበት ቀን አንስቶ እንቁላል ከእንቁላል ማምረቻ እስከሚለቀቅበት ድረስ ያለው ፎሊኩላር ፌዝ እንለዋለን። ይህም ማለት ፎሊኩላር ስቲሙሌቲንግ ሆርሞን የምንለው ከአንጎል ይመነጫል። ይሄ ሆርሞን እንቁላል ከእንቁላል ማምረቻ እድገቱ እንዲጨርስ ወይም ደግሞ እንዲያድግ የሚያደርግበት ሂደት ነው። ታዲያ ይሄ ፎሊኩላር ፌዝ የምንለው ከአንድ ሴት ሌላ ሴት እርዝመቱ የተለያየ እርዝመት ሊኖረው ይችላል። ለምሳሌ የ21 ቀን እርዝመት ያላት ሴት ሰባት ቀን ያለ እርዝመት ሲኖረው የ28 ቀን እርዝመት ያላት ደግሞ አስራ አራት ቀን እርዝመት አለው። የ30 ቀን እርዝመት ካለ ደግሞ የ16 ቀን እርዝመት አለ። ስለዚህ ይሄ ቀን ፎሊኩላር ፌዝ የምንለው ከአንድ ሴት ሌላ ሴት የተለያየ ይሆናል። ሌላው ኦቭዩሌሽን የምንለው ነው። ኦቭዩሌሽን የምንለው እንቁላል ከእንቁላል ማምረቻ የሚለቀቅበት ሂደት ነው። ይሄ በዚህ ቀን ዙሪያ ላይ ግንኙነት ማድረግ በሚገባ የማርገዝ እድላችሁን ሊጨምርላችሁ ይችላል። ትልቁ ቁም ነገር እዚህ ላይ ነው። መቼ ነው እንቁላል ከእንቁላል ማምረቻ የሚለቀቀው የሚለውን በሚገባ ማወቃችሁ ወሳኝ ነው። ሌላውና የመጨረሻው ሴክሬታሪ ፌዝ ወይም ደግሞ ሉቲያል ፌዝ የምንለው ነው። ይሄ ሴክሬታሪ ፌዝ ወይም ሉቲያል ፌዝ የምንለው ብዙን ጊዜ በሁሉም ሴቶች በሚባል ደረጃ እርዝመቱ ተመሳሳይ ነው፣ አስራ አራት ቀን ነው። ይህም ማለት እንቁላል ከእንቁላል ማምረቻ ከተለቀቀ በኋላ እርግዝና ካልተፈጠረ ቀጣይ የወር አበባ እስኪመጣ ድረስ ያለው ሂደት ነው። ወደ ተመልካቾች ትልቁ ቁም ነገር እንቁላል ከእንቁላል ማምረቻ የሚለቀቅባትን ቀን ማወቅና በዚያ ቀን ዙሪያ ላይ ግንኙነት ማድረግ የማርገዝ እድላችሁን ከፍ ያደርገዋል። ታዲያ ብዙ እህቶች ይሄ ነገር ብዙ ጊዜ ግልጽ አይሆንላቸውና በተደጋጋሚ ጊዜ ይጠይቁኛል ስለዚህ ዋናና እንዴት ማስላት እንደሚገባችሁ በዚህ ቪዲዮ እንመለከታለን ማለት ነው። በጣም ጥሩ። በመጀመሪያ ደረጃ የወር አበባ ሂደት እርዝመታችሁን በሚገባ እወቁት። ለምሳሌ አንድ ሴት መስከረም አንድ ከሆነ የወር አበባ ያየችው ቀጣይ የወር አበባዋ የሚመጣው መስከረም 29 ከሆነ አጠቃላይ የወር አበባ ሂደቷ 28 ቀን ርዝመት አለው ይባላል። ሌላ ሴት መስከረም አንድ አይታ መስከረም 22 የምታይ ደግሞ የወራባ ሂደት ርዝመቷ 22 ቀን ነው። ስለዚህ በመጀመሪያ ደረጃ የወራባ ሂደት ርዝመታችሁ ከአንድ ሴት ሌላ ሴት የሚለያይ ስለሆነ ይህንን በሚገባ አስሉት። ምናልባት ካለፈው ወር ለምሳሌ ሐምሌ ወይም ነሐሴ ላይ ምን ያህል ርዝመት ነበረው የሚለውም ማስላት ትችላላችሁ። ወይም ደግሞ ወደፊት የማርገዝ እቅድ ካላችሁ አሁን መስከረም ላይ ወይም ጥቅም ላይ የወራባ ጥቅምት ላይ የወራባ የመጣበትንና ቀጣይ የሚመጣበትን ቀን በሚገባ የቀን እርዝመቱን በሚገባ ታሰሉታላችሁ። ያንን ካያችሁ በኋላ ከወር አበባ ዑደት ርዝመታችሁ ላይ 14 ቀን መቀነስ ነው። ምክንያቱም የሁሉም ሴት ይሄ ሉቲያል ፌዝ ወይም ሴክሬታሪ ፌዝ የምንለው ተመሳሳይነት ስላለው እኩል መቀነስ ትችላላችሁ። ይሄ እንዲረዳችሁ ሶስት ምሳሌዎችን ልንገራችሁ። ለምሳሌ የ26 ቀን እርዝመት ያላትን እንውሰድ። 26 ቀን ማለት መስከረም አንድ አይታ መስከረም 27 ቀጣይ የወር አበባዋን የምታይ ከሆነ እቺ ሴት የወራባ ዑደት ርዝመቷ 26 ቀን ነው። ስለዚህ ሁሉ ጊዜ ከወራባ ዑደት ርዝመታቸው ላይ 1ስራ4 ቀን ነው የምትቀንሱ። ስለዚህ ከ26 ላይ 14 ስትቀንሱ ስንት ታገኛላችው? 12 ኦቪሊሽን የሚለቀቀው የዚች ሴት ኦቪሊሽን የሚለቀቀው በ12ኛው ቀን አካባቢ ነው ማለት ነው። ታዳ የወንድ ዘር በሴት ልጅ ማዕዘን ከሶት ቀን እስከ 5 ቀን ማክሲማም፣ እስከ 5 ቀን ድረስ በህይወት ሊቆይ ይችላል። እንቁላል ደግሞ ከተለቀቀ በኋላ ሊቆይ የሚችለው ከ12 ሰዓት እስከ 24 ሰዓት አጠቃላይ አንድ ቀን ያህል ብቻ ነው። ስለዚህ አንድ ሴት እንቁላል የምትለቀቅበትን ቀን ካወቀች ከዛች ቀን ቀደም ብላ ባሉት አምስት ቀናቶች የምታደርገው ግንኙነት የወንድ ዘር በሴት ልጅ ማህፀን ውስጥ በህይወት የመቆየት አምስት ቀን የመቆየት እድል ስላለው የማርገዝ እድሏን ያሰፋል ወይም ደግሞ እንቁላል ከተለቀቀ በኋላ በ24 ሰዓት ውስጥ ወይም ደግሞ አንድ ቀን ያህል ግንኙነት የምታደርግ ከሆነ የማርገዝ እድሏ ሰፊ ነው። ስለዚህ አንድ ሴት በአንድ ወር ውስጥ ልታረግዝባቸው የምትችላቸው ቀናቶች ከአምስት እስከ ስድስት ቀናት አይበልጡም። እነዚህን ቀናቶች በሚገባ ካሰላች የማርገዝ እድሏ ሰፊ ይሆናል። ስለዚህ ይችን ሴት ስንወስድ ሀያ ስድስት ቀን ርዝመት አላት ብለናል። ስለዚህ ከሀያ ስድስት ላይ አስራ አራት ስንቀንስ አስራ ሁለት ቀን እናገኛለን። ከአስራ ሁለት ወደኋላ ሁልጊዜ አምስት ቀን ትስባላችሁ። ስለዚህ አምስት ቀን ወደኋላ ስስብ ሰባት ቀን የወራባ ካየችባት የመጀመሪያዋን አንድ ቀን ብላ ስትቆጥር አንድ፣ ሁለት፣ ሶስት እያለች ሰባተኛው ቀን ጀምሮ እስከ 13 ቀን ያሉት ቀናቶች የማርገዝ እድሏን ሰፊ ያደርጋል። ስለዚህ ይቺ ሴት የ26 ቀን ርዝመት ያላት ሴት የወራባ ካየችበት ጀምራ ስትቆጥር ከሰባት ቀን እስከ 13 ቀን ያሉት ቀናቶች የማርገዝ እድሏ ሰፊ ስለሆነ በእነዚህ ቀናቶች በየቀኑ ወይም አንድ ቀን እየዘለለች ግንኙነት ብታደርግ የማርገዝ እድሏ ሰፊ ሆናል። ሁለተኛዋን ምሳሌ እንውሰድ። ለምሳሌ የሃያ ስምንት ቀን እርዝመት ያላት ሴት ሁልጊዜ ከቀን እርዝመታችሁ ላይ የምትቀንሱት 14 ቀን ነው። ስለዚህ ከ28 ላይ 14 ስትቀንስ 14 ታገኛለች። ስለዚህ 14 ላይ ደግሞ ሁልጊዜ ወደ ኋላ 5 ቀን፣ ምክንያቱም የወንድ ዘር በሴት ልጅ ማዕፀ 5 ቀን የመቆየት እድል ስላለው ከ14 5 ስትቀንስ ዘጠኝ ታገኛለች። ስለዚህ የወራማ ያየችባትን የመጀመሪያ አንድ ብላ ስትቆጥር ከዘጠነኛው ቀን ጀምሮ እስከ 15 ቀን አንድ ቀን ወደፊት 14 ቀን አንድ ቀን ወደፊት፣ አምስት ቀን ወደ ኋላ ነው የምትመጣው። ስለዚህ ከ9 እስከ 15 ቀን ያሉት ቀናቶች ናቸው ለግ የማርገዝ እድሏን የሚያሰፋላት። የመጨረሻ ምሳሌ 30 ቀን ያላትን ነው። ከ30 14 ሁልጊዜ የወር አበባ ዑደት እርዝመታችሁን ካሰላችሁ ማለት በሁለት የወር አበባ ዑደት መካከል ያለውን የቀን እርዝመት ካሰላችሁት በኋላ የምትቀንሱት አስራ አራት ቀን ነው። ሲምፕል ነው። ስለዚህ ከ30 አስራ አራት ስትቀንስ 16 ታገኛለች። ይቺ 16 ማለት እንቁላል ከእንቁላል ማምረቻ የምትለቅቅባት ቀን ነች። የማርገዝ እድሏ ከፍተኛ የሚሆንበት ምክንያቱም እርግዝና ለመፈጠር የግድ የወንድ ዘርና የሴት ዘር መገናኘት አለባቸው አይደለም? ስለዚህ ከ16 ቀን አካባቢ ላይ ነው እንቁላል ከእንቁላል ማምረቻ የሚለቅቀው። ከ16 ቀን ወደኋላ አምስት ቀን ስትቀንስ ስንት ታገኛለች? 11 ወደፊት አንድ ቀን ስጨምር 17። ስለዚህ የወር አባ እቺ 30 ቀን የወር አባ ዑደት ርዝመት ያላት ሴት ከ11ኛው የወር አባ ካየችበት ቀን ጀምሮ ስትቆጥር ከ11ኛው ቀን እስከ 17ኛው ቀን ያሉት ቀናቶች የማርገዝ እድሏን ያሰፋላታል። ውድ ተመልካቾች አይቲንክ ግልጽ ይሆንላቸዋል ብዬ አስባለሁ በተደጋጋሚ ጊዜ ጥያቄ ለጠየቃችሁ ማለት ነው። ስለዚህ በዚህ ቀን መንገድ የማርገዝ እድላችሁ ማስፋት ትችላላችሁ። ወይም አንድ ሴት የወር አባ ካየች በኋላ ልታረግዝባቸው የምትችላቸው ቀናቶች ማስላት ትችላለች ማለት ነው። ከዚህ በተጨማሪ በሰውነታችሁ ውስጥ ያሉትን ለውጦች መረዳት ደግሞ ሌላው ወሳኝ ነገር ነው። ለምሳሌ አንድ ሴት እንቁላል ከእንቁላል ማምረቻ በሚለቀቅበት ወይም ኦቪሊሽን በሚካሄድበት ወቅት የሰውነት ሙቀቷ ይጨምራል። ስለዚህ ቴርሞሜትር ከፋርማሲ ገዝታችሁ ጠዋት ከመኝታ ስትነሱ የሰውነት ሙቀታችሁን መለካት። ብዙ ጊዜ በዚህ ኦቪሊሽን በምንለው ወቅት የሰውነት ሙቀት በ0.5 ዲግሪ ሴንቲግሬድ ይጨምራል። ስለዚህ ይሄ አንዱ ምልክት ሊሆን ይችላል። ሌላው የማዕፀን ፈሳሻቸውን ማስተዋል ነው። አንድ ሴት የማርገዝ እድሏ ከፍተኛ በሚሆንበት ወቅት ወይም ደግሞ ኦቭሌሽን በሚካሄድበት ወቅት የማዕፀን ፈሳሿ ቀጭን፣ እንዲሁም ደግሞ በጣም ውሃ መልክ የሚለጠጥ ባህሪ ያለው ይሆናል። ለምሳሌ እንቁላል ሰብራችሁት ፈሳሹ እንደሚፈሳው አይነት ማለት ነው። ስለዚህ በዚህ ይህንን በምታስተውሉበት ወቅት በእርግጥ የማርገዝ እድሏችሁ በዚህ ወቅት ከፍተኛ ስለሆነ ይህንን መጠቀም ትችላላችሁ። ሌላው የወሲብ ፍላጎት መጨመር፣ የማሽተት አቅም መጨመር እነዚህ ሁሉ ለውጦች ናቸው። ስለዚህ ከቀኑ ጋር ይህን ጨምራችሁ በየትኞቹ ቀናቶች የማርገዝ እድላችሁ ሰፊ ሊሆን እንደሚችል መረዳት ትችላላችሁ። በአንጻሩ ይህንን እያደረጋችሁ እድሜያችሁ ከሰላሳ አምስት ዓመት በታች የሆናችሁ ለአንድ ዓመት በዚህ በተፈጥሮ መንገድ ተጠቅማችሁ እርግዝና ካልተፈጠረ ምናልባት ችግሮቹ ሌሎች ሊሆኑ ይችላሉ። ምን አይነት ችግሮች ሊኖሩ ይችላሉ? ከዚህ በፊት ባቀረብኩት ቪዲዮ ምን አይነት ችግሮች ሊኖሩ እንደሚችሉ ማየት መመልከት ትችላላችሁ። ስለዚህ እድሜያችሁ ከ35 ዓመት በታች የሆናችሁ በዚህ የተፈጥሮ መንገድ ተጠቅማችሁ የማርገዝ እድል ከሌለ ወደ ሕክምና ተቋም መሄድ ትችላላችሁ። ከ35 ዓመት በላይ የሆናችሁ ደግሞ በዚሁ የተፈጥሮ መንገድ ተጠቅማችሁ ለስድስት ወር ያልጠብቃችሁ እርግዝና ካልተፈጠረ ምናልባት ምክንያቱ ሌላ ችግር ሊሆን ስለሚችል ወደ ሕክምና ተቋማት በመሄድ በወቅቱ ሕክምና አድርጋችሁ ጊዜያችሁን ተጠቅማችሁ ልጅ የማግኘት እድላችሁን ማስፋት ትችላላችሁ። ውድ ተመልካቾች ጥያቄ ካላችሁ በተለይ የወር አበባ ዑደታችሁ የናንተን የወር አበባ ዑደት የኔ የወር አበባ ዑደቴ ይህን ያለ ርዝመት ነው፣ መቼ ነው ማረግዘው ለምትሉ ደግሞ የቪዲዮ በተለቀቀ ከሰላሳ እስከ አንድ ሰዓት ባለው ጊዜ ውስጥ ኮሜንት መስጫ ላይ ብታስቀምጡልኝ መልስ ሰጥበታለሁ። ይሄ ቪዲዮ ከወደዳችሁት ላይክ አድርጉት። ይጠቅማል ብላችሁ ካሰባችሁ ለወዳጅ ዘመዶቻችሁ ሼር አድርጉት። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላምና ጤና ከናንተ ጋር ይሁን።